መስከረም 15 2017፣ የጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይት እናም ሰበር መረጃዎች ይዤ ቀርብ ያለው። በቅድሚያም አርዕስት ዜናዎቹን በማስቀደም ጀምራለሁ። የሸዋ ፋኖ አዲስ አበባ አፍንጫ ስር ኦሮሚያ ሶፊ ጨፌ ላይ ኦፕሬሽን መስራቱን አስታወቀም። በጥቃቱ የኦሮሚያ ልዩ ኃይልና የአገዛዙ ጦር የፋኖ ሰለባ ሆነዋል። ዝርዝር መረጃ ይዘንበታል። በሌላ በኩል በትላንትናው ዕለት በወሎ ከተ ዘገበው ተአምራዊ ድል በኋላ ሌሊቱን ሌሎች ተአምራቶች በፋኖ ተመዘገቡ ከተሞች በፋኖ መያዛቸውም ተነግረዋል። ባለስልጣናት ወልዲያ በፋኖ ልትያዝ ነው በማለት ከወልዲያ ሻንጣቸውን ሸክፈው ፈርጥጠዋል። ጀነራል አሰፋ ቸኮል ወሎ ላይ ሰራዊቱን አስጨረስከው ተብሎ በአገዛዙ ኦሮሞ አመራሮች የቁም እስረኛ ተደርጓል። ዝርዝር ዘገባ ይዘንበታል። አርበኛ ዘመነ ካሴና አርበኛ ዝናቡ ልንገረው ለወሎ ፋኖና ለምሬ ወዳጁ እንደሚያገኙ ሙገሳ ልከዋል። በትላንትናው ድል ማለት ነው። በዝርዝር እንመለከተዋለን። በሌላ በኩል በጎጃምና ሸዋም መሬት ያንቀጠቀጡ ውጊያዎች ተደርገዋል። ፋኖ የአገዛዙን ጦር መብረቃዊ ምት ሲያደርስበት ምሽጎች ተሰብረዋል፣ ከተሞችም በፋኖ ተይዘዋል። ጎንደር ላይም እንዲሁ ከባድ ትንቅንቅ ተደርጓል። ዝርዝር ዘገባ ይዘንበታል። እንዲሁም ከፍተኛ የፋኖ አመራር በስልክ ጋብዘና ስለወሎ ተአምራዊ ድልና ስለሌሎች የአማራ ቀጠናዎች ውጊያዎች በሰፊው ያደርሰናል።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 መከላከያ ሰራዊቱ ለሌላ ግዳጅ ልናዘጋጅ ስለሆነ የአማራ ክልል ጸጥታን በራሳቸው አቅም ለመቆጣጠር መስራት አለባችሁ ሲሉ ጀነራል አበባው ታደሰ ተናገሩ። የመከላከያ ሰራዊቱ ምክትል የታማዦር ሹም ጀነራል አበባው ታደሰ መከላከያ ሰራዊቱን ለሌላ ግዳጅ ልናዘጋጅ ስለሆነ የአማራ ክልል ጸጥታን በራሳቸው አቅም ለመቆጣጠር መስራት አለባችሁ ሲሉ ከአማራ ክልል ባለስልጣናት ጋር ባደረጉት ውይይት መናገራቸውን ለጉዳዩ ቅርበት ያላቸው ምንጮች ለሚዲያችን ተናግረዋል። ጄኔራሉ የአማራ ክልል መንግስት ክልሉን ከመከላከያ ሰራዊቱ ተረክቦ ለማስተዳደር መንቀሳቀስ እንዳለበት ከክልልና ዞን ባለስልጣናት ጋር እያደረጉት ባለው ውይይት ማሳሰባቸውን ለሚዲያችን የደረሰው መረጃም ያሳያል። ምክትል ኢታማ ጆርሾም በቅድሚያ በደብረ ብርሃን ከተማ ቀጥሎ በኮምቦልቻ ተገኝተው ከክልልና ዞን ባለስልጣናት ጋር መወያየታቸው የተነገረ ሲሆን በመጪዎቹ ቀናት ደግሞ በጎንደርና ና ባህር ዳር ከተማ ተመሳሳይ ውይይት ያደርጋሉ መባሉን ለሚዲያችን የደረሰው መረጃም ያሳያል። እንደ ሚዲያችን የመረጃ ምንጮች ምክትል ኢታማ ጆርሾም መከላከያ ሰራዊቱን ለሌላ ግዳጅ የማዘጋጀት እቅድ አለን በማለት የአማራ ክልል መንግስት የራሱን ጸጥታ መዋቅር በማጠናከር ልሉን ከመከላከያ ለመረከብ መስራት እንዳለባቸውም ለተሰብሳቢ ባለስልጣናቱ አስረድተዋል ተብሏል። ከዚህ ጋር ተያይዘው የአብይ አህመድ መንግስት ከሰሞኑም ለተለያዩ ወታደራዊ አመራሮቹ የማዕረግ እድገት መስጠቱም የሚታወስ ሲሆን ለወታደራዊ አመራሮቹ የተሰጠው የማዕረግ እድገት አንድምታ ከጀነራል አበባው መከላከያ ሰራዊቱን ለሌላ ግዳጅ ልናዘጋጀው ነው ከሚለው ንግግር ጋር የሚያያዝ ሳይሆን አይቀርምም ተብሏል። ይህ በእንዲህ እንዳለ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ የክልሉ ጸጥታ ምክር ቤት የአማራ ክልል ወቅታዊ ሁኔታን ለመገምገም በተሰበሰበበት ወቅት ክልሉን ከመከላከያ ሰራዊቱ ለመረከብ አቅማችንን ማጠናከር አለብን ማለታቸውን ባሳለፍነው ሳምንት መዘገባችንም አይዘነጋም። ይህንን ታሳቢ በማድረግ የአማራ ክልል መንግስት በጀቱን ሙሉ በሙሉ ለሚሊሻና አድማ ብተና ምልመላና ስልጠና ተግባራት እየዋለው እንደሚገኝም የተለያዩ መረጃዎች ይጠቁማሉ። ምክትል ኢታማዦር ሹምና የክልል ርዕሰ መስተዳድር ይህንን ይበሉ እንጂ የመከላከያ ቱ ከአማራ ፋኖ ጋር እያደረገው ባለው ጦርነት ተከታታይ ሽንፈቶችን እያስተናገደ እንደሚገኝ ከአማራ ክልል የሚወጡ መረጃዎች ያሳያሉ። ጄኔራል አበባው ታደሰ መከላከያ ሰራዊቱን ለሌላ ግዳጅ ስለማዘጋጀት ያነሱት እቅድ በዝርዝር ባያስረዱም በኢትዮጵያና ኤርትራ መካከል ከጊዜ ወደ ጊዜ እየተካረረ ከመጣው የሁለቱ ሀገራት ወቅታዊ ሁኔታ ጋር የተገናኘ ሊሆን ይችላል ተብሎ ይገመታል። ይህ በእንዲህ እንዳለ በሌላ ሰበር ዜናችን የሰሜን ወሎ ዞን አመራሮ ወልዲያ ከተማ አናድርም በሚል ምሽቱን ወደ ሐራና ጭፍራ መጓዛቸው ተሰምቷል። አመራሮቹ ትላንት በፋኖ ከመማረክ የተረፉ የሰሜን ምስራቅ እዝ ወታደሮችንና የጦር መሳሪያዎችን ከእያሉበት በመለቃቀም ታጅበው ነው የተጓዙ ተብለዋል። አመራሮቹ ፋኖ ትላንት አዳሩን ወልዲያ ከተማን ሊቆጣጠር ይችላል በሚል ስጋት ነው ከተማው አለቀው የወጡት ሲሉ የመረጃ ምንጮቻችን ገልጸዋል። መቼስ ትላንት ፋኖ የሰራውን ጀብዱ ሰምቶ ወልዲያ መቀመጥ ከባድ ነው። አይፈረድባቸውም። በተያዘ ዜና የሰሜን ምስራቅ ዕዝ አዛዥ ሌትናል ጀነራል አሰፋ ቸኮል የቁም እስረኛ መደረጋቸው ተሰምቷል። ሌትናል ጀነራል ከሳምንት በፊት በአፋር ሰመራ ከተማ ምክትል ኢታማዦር ሹም በተገኙበት የግምገማ መድረክ ላይ ከፍተኛ ሆነ ትችት አስተናግዶ እንደነበረ ሚዲያችን ወታደራዊ ምንጮችን ዋቢ አድርጎ መዘገቡ አይዘነጋም። በግምገማ መድረኩ ራያ ቆቦ ላይ በፋኖ ስለተማረከው ዙ 23 ጉዳይ ተነስቶ ኢታማዦር ሹም አበባው ታደሰ ለመመለስ ጸያፍ ቃላቶችን በመጠቀም ጭምር አሰፋ ቸኮልን በስድብ እንደወረፉት ባለፈው መዘገባችን አይረሳም። በትላንትና ውጊያ ደግሞ አሰፋ ቸኮል በፋኖ የተገደለውንና የተማረከውን የእዙን ጦር መሳሪያና ሰራዊት ውለድ ተብሎ ምሽቱንም የቁም እስረኛ ተደርጓል ሲሉ የመረጃ ምንጮቻችን ገልጸዋል። ሌተናል ጀኔራል የሚዘውሩት በስሩ የሚገኙ የኦሮሞ ተወላጅ የሆኑት የበታች አመራሮች ማዕረግህን በሳንጃ ቆርጠን እንጥልልሃለን በሚል ቃል በቃል እንደተናገሩት ተጽዕነው የተሰማው አሰፋ ቸኮል ምሽቱን የቆም እስረኛ ተደርጓል። ነገ ወደ አዲስ አበባ ይወሰዳል። እዛ ከደረሰ በኋላ ወይም አረጉን ተነጥቆ ይታሰራል፣ አልያም ሊረሸን ይችላል ሲሉም ነው ይህ መረጃ ምንጮቻችን መረጃውን ያደረሱን። ፋን ያደረሰባቸው ምት አጀብ የሚያሰኝ ነው። እንግዲህ በትላንትናው ዕለት በወሎ የተመዘገበውን ተአምራዊ ድል ያልሰማ አለ ብሎ መገመት ይከብዳል። እኛም በትላንትናው ዕለት በሰበር ዜናችን የወሎውን ድል መዘገባችን አይዘነጋም። እጅግ አስደናቂ ድል ተመዝግቧል። ቀጥለንም የወሎውን ድል በተመለከተም ከፍተኛ የፋኖ አመራር ጋብዘናል። ዝርዝር መረጃ ይሰጠናል። ከዛ በፊት ግን በኦሮሚያ የፋኖ ኃይሎች የሰነዘሩትን ጥቃት እንዲሁም ደግሞ በጎጃምና ሌሎች አማራ ክልል ቀጠናዎች የተፈጸሙ የውጊያ መረጃዎች እናጋራችሁና በቀጥታ ወደ አስደማሚው የወሎ መረጃ እናልፋለን። በነገራችን ላይ ትላንት ከሰማችሁት እጅግ አስደናቂ መረጃ በተጨማሪም ዛሬም አዳዲስ ሰበር መረጃዎች ተሰምተዋል። ወሎ ላይ በዝርዝር እንመለከታቸዋለን። ከዛ በፊት ግን ጎጃም ላይ የተሰማውን የጦር ግንባር መረጃ እንመልከት። የአፋ ባህ ምዕራብ አማራ ቀጠናት ሄሮስ እዝ ጎጃም አገው ምድር ክፍለ ጦር ወንድም አማቾቹ ብርጌድ ተዓምር ሰርተዋል። ወንድም አማቾቹ ዘንግናን ብርጌድ፣ ጊዮን ብርጌድ፣ ቀኛዝማች ስሜን ደስታ ብርጌድ ሰከላ አንቢሲ ላይ ብልጽግና ኃይል ላይ ከፍተኛ ጉዳት አድርሰውበታል። ከሶርታ መገንጠያ በመነሳት ወደ ሰከላ በማምራት ላይ የነበረውን የአገዛዙን ሰራዊት የጎጃም አገው ምድር ክፍለ ጦር አናበስቶች ወንድም አማቾቹ ብርጌድ ሰከላ አንቢሲ ላይ የብልጽግናን ኃይል ድባቅ መትተውታል። በዚህም ከፍተኛ ድል የፋኖ ኃይሎች ያገኙ ሲሆን በርካታ አገዛዙ ጦር መደምሰሱም ተረጋግጧል። እስካሁን ቁጥራዊ መረጃ ባይደርሰንም በየአካባቢው ሬሳ ወድቆ ተመልክተናል ሲሉ የአይን እማኞች ነግረውናል። ፋኖ ኦሮሚያ ገብቶ አዲስ አበባ አፍንጫ ስር የሸዋ ፋኖም ውጊያ እያደረገ ነው። ሸዋን ተሻግረው በበረራ ክፍለ ጦር ኦሮሚያ ሶፊ ጨፌ ላይ ከባድ ውጌ የከፈቱት የሸዋ ፋኖዎች በርካታ የአገዛዙ ጦር መደምሰሳቸውን አስታወቁም። በተለያየ የሚሊሻና የልዩ ኃይል የኦሮሚያ ጦር ሙትና ቁስለኛ ሆነዋል። የኦሮሚያ ልዩ ኃይልና ሸኔም ጫጫ ከሚገኙ የአማራ ተወላጆች ላይ በመንጠቅ የወሰዷቸውን የቀንድ ከብቶችና ንብረቶች ፋኖ አፍንጫቸውን ይዘው ተቀብሏቸዋል። ፋኖ አስርጎ በሚያንቀሳቀሳቸው ታጣቂዎቹም የትም ጥቃት መፈጸም እንደሚችል አስመስክሯል። ከአዲስ አበባ በ100 ኪሎሜትር ባነሱ አካባቢዎች ላይ ፋኖ እንዲህ ያሉ ኦፕሬሽን መስራቱም አገዛዞን ያስደነገጠ መሆ ሆኖም አልፏል። የተባለው አሁን በቀጥታ ወደ ተአምራዊ ድል ወደ ተገኘበት ወደ ወሎ አልፋለው። በቀጥታ ወደ ፋኖ መሪ ከማለፋችን በፊት አንዳንድ ቪዲዮዎችን እንመልከት። ፋኖች የማረኩትን መሳሪያ ተሸክመው እየሄዱ ነው። የተማረከው መሳሪያ ብዛት ያለው ስለሆነ አንድ የፋኖ አባል ከሰባትና ከስምንት በላይ ክላሽንኮቭ መሳሪያ እየተሸከመ ይገኛል። እድሜ ለብርሃኑ ጁላ። በሌላ በኩል ደግሞ በእርግጥ በነ ብርሃኑ ጁላ ቤት ምርኮኛ መሆን ብርቅ አይደለም። ነገር ግን እዚህ ቪዲዮ ላይ የብርሃኑ ጁላ ወታደሮች እጅ አዘረጋገታቸው ደስ ይላል። እውነትም መማረክ ያማራቸው ምርኮኞች ያስብላሉ። እዚህ ጋር ደግሞ ይህን ቪዲዮ የሚመለከት ኦራሉን ማለት ነው። በነገራችን ላይ ኦራሉ ላይ በርካታ መሳሪያዎች፣ በርካታ ትጥቆች፣ በርካታ ተተኳሾች ነው የተገኙት። ሰሜን ምስራቅ እዝ ከነ ሙሉ ሰራዊቱና የጦር መሳሪያው ሚኒሊክ እዝን ተቀላቅሏል ቢባል ማጋነን አይሆንም። በሌላ በኩል ደግሞ ትናንት ከተነገሩ ድሎች ባሻገርም ሌላ ድል ሰበር ዜና ወሎ ላይ ተሰምቷል። አመሻሹን ወደ አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ በቅርብ ቀን የተቀላቀለው የደጋው መብረቁ ክፍለ ጦር አመሻሹ ላይ የጋዞ ወረዳ ዋና ከተማ የሆነችውን እስታይሽ ከተማን ሙሉ ለሙሉም ተቆጣጥሯል። ድሉ በከፍተኛ ሁኔታ ቀጥሏል። ቀጥሎ ደግሞ ትላንት የተመዘገቡትን በሰፊው የፋኖ አመራሩ ይነግረናል። ከዛ በፊት ግን አርበኛ ዘመነ ካሴና አርበኛ ዝናቡ ልንገረው ትላንት ወሎ ላይ ስለተመዘገበው ድል ያሉትን እንንገራችሁ። አርበኛ ዘመነ ካሴ እውነትም ዓለም ሲሰለጥን ወሎዬን ይመስላል በማለት ጽሁፉን ጀምሯል። እውነትም ዓለም ሲሰለጥን ወሎዬን ይመስላል። ቤተ አማራ መንፈሱም መሳሪያውም የሰለጠነ ሕዝብ ነው። አፋባሃ ሚኒልክ እዝ ድፍን አማራን አኩርታችኋል። ዋረካ ወታደራዊ ሰላምታዬ ባለህበት ድረስ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ፣ ሕልውናችን በክንዳችን ሲል አርበኛ ዘመነ ካሴም ትላንት ቦሎ የተመዘገበውን ድል አሞካሽቶታል። አዚሁ መረጃችን ላይ የአፋ ምስራቅ አማራ ቀጠና ሚሊክ እዝን አርበኛ ዝናቡ ልንገረው አሞግሶታል። በዘመቻ አርበኛ ደማሊ አባናዶው ስም ታላቅ ትታላቅ እና ላስገኛችሁት ታላቅ ድል ኩራት የተሰማን መሆኑን እየገለጽን ደጀንነታችን ሁሌም እንደተጠበቀ ነው ሲል ድል ለአፋ፣ ድል ለአማራ ህዝብ ክብርና ሞገስ ልትግሉ ሰማታት በማለት ሻለቃ ዝናቡ ልንገረው የቴሮስ እዝ ጦር አዛዥ ለምንሊክ እዝ አድናቆቱን ገልጸዋል። እነሆ በፋኖ ተጋድሎ ታሪክ ውስጥ አዲስ ታሪክ ተጽፏል። በአንድ ቀን ኦፕሬሽን ስምንት ሞርተሮች ሲማረኩ ለመጀመሪያ ጊዜ መሆኑ ነው። ሞርተሮች ብቻ አይደሉም። ስድስት ድሽቃዎች፣ አንድ ኦራል ሙሉ ተተኳሽ፣ በርካታ የቡድንና የነፍስ ወከፍ መሳሪያዎች ከ175 ወታደር ምርኮ ጋር ገቢ መደረጋቸው ተረጋግጧል። የብልጽግና ኃይል ሙጃን ማዕከል በማድረግ የሰሜን ቤተ አማራ ቀጠናን ለመቆጣጠር ስምሪት የተሰጣቸው 12ተኛና 61ኛ ክፍለ ጦር በሚገባም ተደቁሰዋል። በተለይ ነባሯ 12ኛ ክፍለ ጦር ከ70% በላይ የሚሆነው ኃይሏ ተደምስሷል። ከዚህ ጋር በተያዘ ከፍተኛ የፋኑ አመራሩ አርበኛ ዮሐንስ ንጉሶ ሙጬ በስልክ መስመራችን ላይ በስልክ መስመራችን ላይ ይገኛል። ዝርዝር መረጃዎችን እንደሚከተል ያጋራናል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ እጅግ አስደማሚ ድል መጎናጸፍ የተቻለበትን እለት ነው ያለፈው። ይህ ድል የተገኘው ደግሞ ዘመቻ አርበኛ አደም አሊ ወይም አባናደውን የሚያስበው የዘመቻ አባ ናደው ወይም ደግሞ አደም አሊ ዘመቻን መሰረት አድርጎ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ መስከረም 14 ቀን 2018 ዓ ም ከጠዋቱ 12 ሰዓት የተጀመረው ዘመቻ ጋርበኛ ደማሊ አባናደው በአምስቱም ኮሮች እና በዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን ነው እንግዲህ ልንጎናጸፍ የተቻለበት ሁኔታ። የተገኙ ድሎችም አንደኛ፣ የምስራቅ አማራ ኮር አንድ ሰሜን ወሎ ዞን ጉባ ላፍቶ ወረዳ በቅሎ ማነቂያ ዙሪያው ላይ ዙሪያው ላይ ከፍተኛ ትንቅንቅ ያደረገ ሲሆን በዚህም በተለይ ቁልፍ ወታደራዊ ቦታ በሆኖቹ በቁሎ ማነቂያ የተገኙ ድሎች አሉ እንደሚከተለው እናቀርባለን አሳምነው ክፍለ ጦር ሞርተር ሁለት የተማረከ ማለት ነው ብሬን መትረየስ የቡድን መሳሪያ ሁለት ክላሽኮፍ ንነሶኮፍ የጦር መሳሪያ ሰባ ስድስት ስታር ሽጉጥ አንድ ሰባት ሺ የብሬን ተተኳሽ ጥይቶች ዘጠኝ መቶ ሰማኒያ የክላሽ ተተኳሽ ጥይት አንድ ሶስት መቶ የድሽቃ ተተኳሽ ጥይት ዘጠና አምስት ምክትል መቶ ሰማኒያ ወታደራዊ ሻንጣ አምስት፣ መገናኛ አይኮም ወታደራዊ ሬዲዮ እንደዚሁም ባለሽርጡ ክፍለ ጦር ደግሞ ምስራቅ አማራ ኮር አንድ ባለሸረጦ ክፍለ ጦር የደቡብ ወሎ ዞን ወረባ በወረዳ መቀመጫ በሆነች ቢስቲማ ከተማ ነው። እንግዲህ በቢስቲማ በጉቢሳ ና በጉሃ በሰቀላ ና ቴሌው ዙሪያ ከፍተኛ ውጊያ ያደረገ ሲሆን የጉቢሳ ምሽግ መሰረት የተቻለበት ጀብዱን የተፈጸመው የጉቢሳ ምሽግ ከተሰበረ በኋላ ደግሞ የወረዳው ዋና መቀመጫ የሆነውን ቢስቲማ ከተማን ሙሉ በሙሉ በፋኖ ቁጥጥር ስር በማድረግ ከፍተኛ ድል ነው ሊመዘገብ የቻለው። እስካሁን ባለው መረጃ አውዲ ውጊያዎች በቀጠናው የቀጠ ስለሆነ እስካሁን ባለው መረጃ የተደመሰሰ ጠላት ሰባ ስምንት ጠላት የተደመሰ ሲሆን የቆሰለ ሀምሳ ሶስት አለ። የተማረከ ክላሽ የጦር መሳሪያ ሰባት ባለሽርጡ ክፍለ ጦር የሀብሮ ወረዳ ቆላማ የአፈር አጎራባች አካባቢዎች የአፋር አጎራባች አካባቢዎች ማለት ነው። በመቆጣጠር ህዝባዊ አስተዳደር የዘረጋው የባለሽርጡ ክፍለ ጦር ዛሬ የሀይቅ ደሴ፣ ኮምቦልቻ ቆላማ አካባቢዎችን ከልጅያ ስኮር ጋር ጥምረት በመፍጠር ወደፊት በማጥቃት ግስጋሴ ላይ ይገኛል። አውጃኖ ክፍለ ጦር አንድ ድሽቃ ማርኳል አንድ ስናይፐር እንደዚሁ ከጠላት ትክሻ ማርኳል ክላሽ አርባ የነሶ ከፍ የጦር መሳሪያ መማረክ ተችሏል የብሬን ተተኳሽ ተማርኳል። የክላሽ ሶስት ሺ ተማርኳል። የወገብት ሀያ ሶስት ያህል የተማረከ ሲሆን የክላሽ ካዝና 18 ኤፍዋን ቦምብ አስር የሞርተን ቅንቡላ ሰባት የተማረከ ሲሆን፣ በምስራቅ አማራ ኮር አንድ አጠቃላይ የተደመሰነ የተማረከ የተደመሰሰ አንድ ኮሎኔል አንድ መቶ አለቃ ኢሳያስን ጨምሮ ሁለት መቶ ሰማንያ ሁለት የአገዛዝ ሰራዊት ተደምስሷል። ምርኮኛ የሆነ ደግሞ አስራ ስምንት ያህል የጠላት ኃይል ምርኮኛ ሆኗል ማለት ነው። የብርሃኑ ጁላ ምርኮኛ ሰራዊት ዛሬም በምስራቅ አማራ በምኒልክዝ ምርኮ መሆኑን ቀጥሏል። የበግሎ ማነቂ አስተዳዳሪ አቶ አያሌው ዳሳለ ከነ ግብረ አበሮቹ ተደምስሷል። ይህም አስተዳዳሪ ከፍተኛ ባለስልጣን የሆነ ነው፣ ሊደመስስ የቻለው ምንልክ ህዝብ አድረገው የተቀናጀ ኦፕሬሽን ነው ማለት ነው። በላ በኩል ምስራቅ አበራኮር ሁለ ሁለት ሰሜን ወሎ ዞን እንግዳን ወረዳ ወንዳሽ ከተማ በቁጥጥር ስር አውለው፣ በተለይ እዚህ ከተማ ላይ በተደረገ አስደናቂ ተጋድሎ የተገኘ ድል ደግሞ ዞብላምባ ክፍለ ጦር ሶስት ድሽቃ ስምንት ብሬን መቶ ሰላሳ ክላሽ አምስት ስናይፐር መቶ ሁለት ኤፍዋን ቦም ሁለት ሰማንያ ሁለት ሞርተር እንደዚሁም አንድ መቶ ሀያ ሚሊ ሜትር ሞርተር እንዲሁም የሞርተር ቅንቡላ ሰላሳ ኦራል ከነ ተተኳሹ ኦራል ተሽከርካሪ ወታደራዊ ተሽከርካሪ ነው፣ ይሄ ተማርኳል። ሀያ ሁለት ሺህ በላይ ተተኳሽ ካላኮርማ ክፍለጦር አንድ ዲሽቃ ሁለት ብሬን ሁለት ስናይፐር 1989 ክላሽ የብሬን ትኳሽ 1500 የክላሽ ትኳሽ 2004 የአይኮም መገናኛ 50 የክላሽ ካዝና 36 ኤፍን ቦምብ ሁለት የሜዳ መነፅር። ታጠቅ ለጦር ወንዳሽ ላይ ከፍተኛ ተጋድሎ በተመሳሳይ አድርጓል። 20 ክላሽ የማረክበት ተውዶጊያ ነው በወንዳሽ ማድረግ የቻለው። አራት ካዝና እንደዚሁ የተማረከ ሲሆን በምስራቅ አማራ ኮር ሁለት እንዳጠቃላይ የተማረከና የተደመሰሰ ምርኮኛ መቶ አርባ ሰባት ምርኮኛ የብርሃኑ ጁላ ሰራዊት እጅ በመስጠት ተመርኳል። ሙት ወይም ደግሞ የተደመሰሰ አንድ መቶ ሰላሳ ሰባት የተደመሰሰ ሲሆን በርካታ ወታደራዊ ቁሳቁስና ሬሽን ተገኝቷል። ልዩ ዘመቻ ሰሜን ወሎ ዞን አንጎተ ወረዳ የሆነውን ታላቅ ወታደራዊ ቁልፍና ስትራቴጂ ቦታ በተለይም ከወልዲያ ላሊበላ፣ ከወልዲያ ባህር ዳር ያለውን መስመር ይህ መስመር ቁልፍና ሀገር አቋራጭ መስመር መሆን ይታወቃል። በቁጥጥር ስር ውሏል። ገዥ መሬት የሆኑን ድልብን ተቆጣጥረዋል። በዚህም ውጊያው በርካታ ወታደራዊ መሳሪያ ተማርኳል። በተመሳሳይ አንድ ብሬን የቡድን መሳሪያ ሁለት ክላሽ የነፍስ ወከፍ የጦር መሳሪያ ሰባት ምርኮኛ እጅ የሰጠ ማለት ነው። እንደዚሁም ላስታ ሳምነው ኮር በሰሜን ወሎ ዞን ግዳን ወረዳ ኩል መስክ ወንዳችው ዙሪያውን በተደረገ ከፍተኛ ትንግ የተገኙ ድሎች ከዚህ ክፍለ ጦር ኩልመስ ከተማ በመቆጣጠር 11 ጠላትን ሲደምስ ሶስት የተማረከ ጠላት አለ። ሀያ የጦር መሳሪያ ክላሽኮፍ የጦር መሳሪያ ተማርኳል። አራት መቶ ሀያ የክላሽ ተኳሽ በተመሳሳይ ተማርኳል። አምስት መቶ ሰማኒያ የብሬን ተተኳሽ ሲማረክ ጥራሪ ክፍለ ጦር ደግሞ አንድ ሞርተር ሰማኒያ ሁለት ሚሊ ሜትር የማረከ ሲሆን አንድ ድሽቃ ማርኳል። አንድ ብሬን አንድ ስናይፐር ሀምሳ አራት ክላሽኮፍ በዛሬ ሁለት መስከረም 14 ቀን አስራ ስምንት ዓመተ ምህረት ጠዋት 12 ሰዓት የጀመረው ውጊያ አሁንም እንደቀጠለ ቢሆንም እስከ 8 ሰዓት በተደረገው ውጊያ አጠቃላይ የተገኙ ድሎች ሞርተር ስድስት ሞርተር ተማርኳል። ስድስት ዲሽቃ ሜካናይዝድ የጦር መሳሪያ ከጠላት ተማርኳል። 14 ብሬን ተማርኳል። ስናይፐር 9 ተማርኳል። ክላሽ 438 ክላሽ የነፍሶ ከፍ የጦር መሳሪያ ተማርኳል። የተደመሰ ጠላት ከ471 በላይ ሲሆን የተማረከ 175 ጠላት ኃይል በቁጥጥር ስር ውሎ ተማርኳል። እጅ ሰጥቷል። ተገዶ ተተኳሽ የተማረከ ተተኳሽ 52600 ተተኳሽ የተገኘ ሲሆን ወታደራዊ ሬዲዮ ዘጠኝ አይኮም ወታደራዊ ሬዲዮ ተማርኳል። ኤፍ ዋን ቦምብ ቦምብ ፈንጆቹን 148 ያህል የተማረኩ ሲሆን የጠላት ኃይል ደግሞ 126 ያህሉ ቆስሏል። የሞርተር ቅንቡላ 37 የተማረከ ሲሆን አንድ ሲኖትራክ ሙሉ ወታደራዊ ቁሳቁሱና ሬሽን እንደጫነ የጠላት ትጥቅ በማጓጓዝና በማጓጓዝ ላይ በውጊያ ላይ የነበረ ተመርኳል። አገዛዙ የምትማመንባቸው የሰሜን ምስራቅ እዛ አካል የሆኑት 12 ኛና 61ኛ ክፍለ ጦር መካከል የ12ተኛ ክፍለ ጦር ሰባ በመቶ ኃይላቸው መማረክ መደምሰስና ማፍረስ መማፍረሳ ከጥቅም ውጪ ማድረግ መበተን ተችሏል። የልጅ እያሱና የንጉስ ሚካኤል ኮሪ አውደውጊያ መረጃዎች እንደደረሱ ደግሞ በቀጣይ የምናሳውቅ ይሆናል። መዳረሻው ድልና ነጻነት የሆነ የአማራ ህዝብ የህልና ተጋድሎ ተጠናክሮ ይቀጥላል ሲል ዘመቻ አርበኛ አደም አሊ አባናደው በምስራቅ አማራ ቀጠና ምኒልክ እዝ አውደውጊያዎች በዘመቻ አርበኛ አደም አሊ ታሳቢ ተድርገው ተጠናክረው ይቀጥላሉ፣ እየቀጠሉም ይገኛሉ። የእነዚህን ማጠቃለያ መረጃዎችም እየተከታተል የምናደርስ ይሆናል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ በፍቃዱ በላይ ክፍለ ጦር የአሳምነው ጽጌ ብርጌድ አምስት የመከላከያ አባላት ከድተው ወደ ወገን ተቀላቅለዋል። በፍቃዱ በላይ ክፍለ ጦር አሳምነው ጽጌ ብርጌድ መስከረም 13 ቀን ነው በትላንትናው ሁለት 2018 ዓ ሌሊቱን አራት አባሎች ነው እንግዲህ ከድተው ሊቀላቀሉ የቻሉት እነዚህ የብልጽግና ስርዓት ተቃውሞ የአሳምነው ጽጌ ብርጌድ የተቀላቀሉ የመከላከያ ሰራዊት ሁለት ጥቁር እና ሶስት ባለ ሁለት እግር ክላሽ የያዙ ሆኖ በጥቅሉ ደቡብ አማራ ቀጠናን አሳምነው እዝን የአፋ ባሃ መዋቅር መቀላቀል ችለዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ጉና ክፍለ ጦር፣ የጉና ክፍለ ጦር ቃኝ እና መሀንዲስ እንዲሁም መቅደላ አምባ ብርጌድ የተወጣጠ ኃይል ነው። በዛሬ ሁለት መስከረም 14 2018 ዓ ም ያገዛዙ አራዊት ሰራዊት ጠዋት ማህደረ ማርያም ከተማ ላይ ከተመታ በኋላ በድንጋጤ ከማህደረ ማርያም ወደ ደብረ ታቦር ከተማ እየሸሸ ባለበት ከቀኑ 8 ሰዓት እስከ 11 ሰዓት ሰዓት በደረሰ በነበረ የተደረገ ውጊያ የቡና ክፍለ ጦር ሰራዊት ገና ገና መጫወቻ አካባቢ በወሰዱ ተና የደፈጣ ጥቃት ጠንካራ ምት በጠላት ላይ ማሳረፍ የተቻለ ሲሆን በጠላት የደረሰ ጉዳት በውል አልታወቀም። ድላችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል አፋባሃ በዛሬው ዕለት የተጎናጸፈው ድል የመላ ህዝባችን ድል ነው። በተለይም በምስራቁ የአማራ እና በምኒሊክ እዝ ስር ዘመቻ አደም አሊ የተገኘው ድል ከፍተኛ ድል በመሆኑ ደስታቸውን እየገለጸ ለሚገኘውና በተነሳሽነት በየቅጣጫው በተቀጣጥሎ እየቀጠለ ባለው ውጊያ የተሻለ ድል ተመዝግቦ ያገዛዙ የሚገረሰስበት ሁኔታ ተጠናክሮ እንደሚቀጥል በዚህ አጋጣሚ የተናቅ እናሳውቃለን ድላችን በተባበረ ክንዳችን አርበኛ ዮሐንስ ንጉሱ ነኝ አመሰግናለን ከልብ እናመሰግናለን አርበኛ ዮሐንስ ንጉሱ እንግዲህ ላይ በአማራ ፋኖ ብሔር ኃይል በተለይም ምስራቅ አማራ ቀጠና የተገኘውን ከፍተኛ ወታደራዊ ድልና በሌሎችም ቀጠናዎች ያሉ ወታደራዊ እንቅስቃሴዎችን አስታኮ ለሰጠህን ማብራሪያ በአድማጭ ተመልካቾቻችን ስም ከልብ እናመሰግናለን። ቀደም ሲል ስትከታተሉ የቆያችሁት የአማራ ፋኖ ብሔር ኃይል በየቀጠናዎቹ ያሉ ወታደራዊ እንቅስቃሴዎችን አስታኮ የሰሜን አማራ ቀጠና በላይ ዘለቀ ህዝብ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ የሰጠንን ማብራሪያ ነው። ከልብ እናመሰግናለን። ጤና ይስጥልን።